እንደዚህ ጥበብ ሲከበር ለዚህ ሰው ሀሳቡን ወደገመ አስምሮ ለእኛ ሲሰጣል ማክበር ትልቅ ነገር ነው፣ እና እግዚአብሔር ፉዳ የሚባል እዛ ላይ ጉዞ ምትልለች ከሙዚቃ ጋር የተቆራኘ በመሆኑና ለጣፋቂነትም ስለሚጠቅም መሰል ብዙዎች ኮሜዲና ሙዚቃን አጠብረው ዝግጅት ያሰናዳሉ። ታዋቂ አንጋፋና ወጣት ሚተኞች ውስጥና በውጪ ዝግጅቶቻቸውን ያቀርባሉ። አንዴ አዳማ ላይ የሙዚቃ ድግስ ተሰናዳ። ከብዙ ዓመታት በኋላ ወደ ሀገሩ የተመለሰው ዋይደበበ የዝግጅቱ ዋነኛ ተዋናይ ነው። እኔ መድረክ እንድመራና የኮሜዲውን ዝግጅቶች በየጣቀው ናቀ

የሙዚቃ ባንዱ በአንድ አውቶቡስ ሄደ። እኔም ቮልስ ዋገኔን ቀሰቀስኩ። ይሄ ነው ባምታ መኪና ነው የሚሄደው ባምታ ነው የሚሄደው አለ። አና ምንተው ከንዋይ ጋር ይሄድ ማለት የመኪናዬን ፍሬ እና ምናምን ዜሎቀው ጉዞ ጀመር።